የሚያስፈልጉን ይሄ ምርጫ ማለት ነው። አንድ ራስ ሽንኩርት፣ ሩዝ ይሄ ሙሉ አልጠቀምም እና ይሄ እያንዳንዱ አጠቃቀሙ እንነግራችሁ። ለስከቪዲዮ ብዛሜ ካላችሁ የእውነት ጠቅሞኛል ትጠቀማላችሁ። ስለ እውነት ነው የምላችሁ ትጠቀማላችሁ፣ በጣም ማለት ነው። ሰላም ውድ እና የተከበራችሁ የዘዴ ቲዩብ ተከታታዮች፣ እንዴት ናቸው? ሰላም ነኝ። ሁሌ ስለምትከታተሉኝ ስለምትሰጡኝ አስተያየት ከልብ አመሰግናችኋለሁ። እንዴት ናችሁ? ሰላም ናችሁ? የነበር ቤተሰቦቼ ከልብ አመሰግናለሁ። ይህን ቪዲዮ ደግሞ ገና ዛሬ የምታዩ ከሆነ ቪዲዮ ምስተፍጻሚ ይ ቪዲዮ ከተመቻችሁ ደግሞ ሼር፣ ኮሜንት አድርጉልኝ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ግን ይጠቅማቸዋል። እኔ በጣም ጠቅመኛል ስለ ፀጉሬ። ፀጉሬን አሁን መስክል አድርግ ነው። አንድ ነገር የረሳሁት ነገር አለ። አንድ ነገር ከተቀባችሁ በኋላ ትልቁ ነገር ማለት ነው

አያሉ እንደዚህ ለፀጉር የሚያስተምሩ ልጆች ጋር ለፀጉር ከተፈጥሮ ነው። አዎ ከተፈጥሮ የሚሰጥ ፀጋ ነው። ነዛት ግን ከተፈጥሮም ሆኖ እየተሰጠንን አልተንከባከብ ደግሞ ምንም አይነት ውጤት ሊኖረን አይችልም። ይሄ ይሄ ይሄ ውሽት ግን በተለይ ማለት ነው ሽንኩርት እውነት ለውጥ ታውበታለች። እኔ የምጠቀሙም ዘይት ደግሞ አንድ በጣም ለውጥ ያየሁበት ዘይትም ቪዲዮ ላይ ሰርቼላቸዋለሁ። ቪዲዮ ወንክ ትችላላችሁ። በጣም እንቺን በጣም ትጠቀማላችሁ። ከሆነ ዝንጅብልን ማድረግ ትችላላችሁ። ይህን ስትጠቀሙ ዝንጅብልን መጠቀም ትችላላችሁ። ሎሚ ማጋች ማድረግ ትችላላችሁ። እንዳይበላችሁ የሚበላችሁ ሰ ሎሚ ማድረጋችሁ ተጠቀሙ። ትጠቀማላችሁ እንጂ አትጎዱ። ይህን ቪዲዮ ግን እስቲ ቪዲዮ ኮሜንት አድርጉ ላይ ታድርጉ

እንዴት ነው ቅባታችን ውስጥ አጠባቀል ለመጠቀም ስለሚጠቅምን ተጠቀሙ። ድምጽ ሊረብሻቸው ይች ሊሆን አይሆኙ፣ እና እንደዚህ አድርጋችሁ ዝንጅብልን አረግበታለን። ለመሰላቸሁ ዝንጅብልን ያስገኘ ሽንኩርትን በጣም ወጊዛ ሩዝ ባታረጉም ይህንን ሽንኩርት፣ ዝንጅብል፣ እንቁላል አድርጋችሁ መቀባት ይችላላችሁ። በስፕሬ ደግሞ በስፕሬ ዝም ብላችሁ ቅባትና ቅባት ሽንኩርት ዝንጅብል ወይራ ዘይት የሚሆን ኮኮናት ኦይል የሚሆን ያላችሁን ኦይል መጠቀም ትችላላችሁ፣ አንድ ላይ ማለት ነው። ሽንኩርቱ በጣም ይረዳቸዋል። የእውነት በጣም ሽንኩርት ተጠቀሙ። ሩዝ ውሃም የሚስማችሁ ልትሆኑ ትችላላችሁ። ግን እኔ በእውነቱ ከሆነ ከሩዝ ውሃ ሩዝ ውሃም ተቀቅሎ ትንሽ ያደቃል ጸጉር ግን ይሄን ደግሞ ሽታ ይወጣ ምናምን ለምትሉ አንደኛ ሻምፖችሁ ላይ ሻምፖ ከታጠባችው በኋላ በጣም የሚያስቸግር ከሆነ ሎሚ ተጠቀሙ። ሲቀጥል ደግሞ በጣም ሽታው ወጣ ያለ እንደ ሮዝመሪ፣ አሁን ሮዝመሪ ቆይ ቪዲዮ ላይ አስገባችኋለሁ። ሮዝመሪ ወይ አልማ ሽታ የመቀየር አቀም አላችሁ ማለት ነው። ከዛ በሻምፖ አሁን እኔ ፀጉሬን ኮንዲሽነር አልጠቀምም። ሻምፖ ነው የምጠቀመው። በሻምፖ እስከ መጨረሻ ታጠባላችሁ እስኪጸዳ ድረስ

ሰዎች ነገር የለም። ጸሐይ ጠላት ሰዎቹ አይገዙም፣ ግን አንዳንድ ቅጠት ማንም አይገዙም። ልጆች ማለት ነው ለራሳችሁ ሳትሆኑ በሰው ለቤተሰብ እያበቃችሁ አይደለ? ደመወዝ እያገኛችሁ አይደለ? ከናንተ መጀመሪያ ራሳችሁን ጠብቁ፣ ለራሳችሁ መጀመሪያ እንጂ ቤተሰብ እስኪ ማለት ሰዎቹ አይገዙም። አብዛኛው ሰው የሚያስፈልገኝን ራሴ ነው የምገዛው።

ይህ ይሄ ሮዝመሪና ቅርንፉድ በጣም ቆንጆ ነው። እግዚአብሔር በጣም ሞክሩት ሞክሩት፣ ታተርፉበታላችሁ ና በባዶ ላይ ታግባችሁ ፀጉራችሁ ላይ። ይሄን ግን ከቅባት ጋር ብቻውን ያደርቃል፣ በጣም ፀጉር ያደርቃል። ይሄ ፀጉር ይደርቃል ብቻውን፣ ግን ቅባት አድርጉበት፣ በተለይ በጭቃ ቅባት ወይም ፈሳሽ ቅባት አድርጉበት። በሚቀጥለው ይገናኛል። አልማ ነው ሴንሻል ኦይል ፑር ሮዝመሪ ኦይል ዊዝ ባዩቲን ያን ጆጆባ ካስተር ኦይል ነው የሚለው ማለት ነው። ዋጋዋትን በድርሃም አርባ ውስጥ አርባ ምናምን ነገር ነው መሰለኝ። የአሁን ያ ግን ውዶቴን የምላቸው የምፈልገው ነገር አንድና አንድ እግዚአብሔርን እራሳችሁን፣ መጀመሪያ እራሳችሁን አስቀድሙ። ምንም ይሁን ምንም ከራሳችሁ በላይ የሚል በጸጉሬ ይኸው ማለት ነው ወጣቱ በፊት በፊት ባለፈው ቪዲዮ ላይ ሰርቻለሁ። ይሄ አሁን ዛሬ ያበጠርኩት ነው። በጣም ደህና ነው፣ ለእኔ በጣም ደህና ነው ማለት ነው። ማለት እኔ በፊት ሳበጠር ጸጉሬን አውቀዋለሁ ምን ያክል እንደሚወጣ ማለት ነው። ስለዚህ ለእኔ በጣም ደህና ነው። የለም አንዳንዱ ደግሞ አያድግም ብሎ የሚፈራ አለ። ግን ጸጉር ሲቆረጥ ያድጋል በሚል ውስጥ ነው ማምኑ።

ላይ የምትወዱ ገዝታችሁ ጠቀሙ። ብቻ ከራሳችሁ ያለፈ ነገር ነው። መጀመሪያ ራሳችሁ። መዳሞችን አልጠብቁም። መዳሞች አልገዙልንም ቅባት፣ እነሱ ካልገዙልን ገዝቼ እኔማ፣ በውድ ገዝቻ አልጠቀሙ። ያንዳንዱ ሰው አስተሳሰብ በጣም ገርመን። ያልሆነች ከሆኑ አደለም፣ እንደዚ አደለም። እናንተ ስትኖሩ ነው ሁሉ ነገሩ። እናንተ ወታችሁ ገንዘብ አላበከናችሁ። ራሳችሁ ላይ ኢንቨስት ማድረግ ማለት ደግሞ ምንም አይነት ብክነት ነው ብለን አናስብም። ራሴ ላይ የማወጣው ነገር ብክነት አይደለም። ሰው ራሳችሁ ላይ ነው የምታደርጉት ነገር እንደ ብክነት አታስቡት። ራሳችሁን ተንከባከቡ። ባላችሁ ሰዓት ፊቴ እንደሚሆን የምን እንደምጠቀም ለፊቴ እነግራቸዋለሁ በእርግጥ ያሳያችኋለሁ። ይሄ ቪዲዮ በዚህ እንዲ ያበቃ ነው። ሰላማዊ ግን ላይክ አድርጉ፣ ኮሜንት አድርጉ። ወዳችኋለሁ። ሰላም ሰንብቱ። ስክራፕ የሆነ ነገር ነው። እንደ ስክራፕ ነው የሆነው። ግን ሶኬ እንትን አደርጋለሁ ስታጠብ ወደ አበጥረዋለሁ ይወጣል ማለት ነው። ይህ ይመስላል ተቃቢ ነው። ቅቤ የምትወዱ ገዝታችሁ ጠቀቡ። ብቻ ከራሳችሁ ያለፈ ነገር ነው። መጀመሪያ ራሳችሁ መዳሞችን አጠብቁ። መዳሞች አልገዙልንም ቅባት እነሱ ካልገዙልን ገዝቼ እኔማ፣ በውድ ገዝቼ አልጠቀሙ። ያንዳንዱ ሰው አስተሳሰብን በጣም ይገርመኛል። በእውነቱ ከሆነ አይደለም፣ እንደዚያ አይደለም። እናንተ ሰው ትኖሩ ነው ሁሉንም ነገር በምትለው። እናንተ ወጥታችሁ ገንዘብ አላበከናችሁ። ራሳችሁ ላይ ኢንቨስት ማድረግ ማለት ደግሞ ምንም አይነት ብክነት ነው ብዬ አላስብም። ነው ራሴ ላይ ማወጣው ነገር ብክነት አይደለም። ሰው ራሳችሁ ላይ ነው የምታደርጉት ነገር እንደ ብክነት አታስቡት። ራሳችሁ ተንከባከቡ። ባላቸው ሰዓት ፊቴን ደግሞ ምን እንደሚጠቀም ለፊቴ እነግራቸዋለሁ። በእርግጥ ይሄ ትንሽ አንጥቶኛል፣ ግን ቆንጆ ውህድ ያሳያቸዋለሁ። አንድ ከስ ሞላል እንደሱ ማለት ነው እየተቀባው ያሳያችኋለሁ። ይሄ ቪዲዮ በዚህ እንዲያበቃ ነው። ሰላም ሆኑ። ግን ላይክ አድርጉ፣ ኮሜንት አድርጉ። ወዳችኋለሁ። ሰላም ሰንብቱ።